ስለዚህ ይበሉ ነበር ይጠጡ ነበር። ከመጽሐፍ ቅዱስ ደግሞ እነሆ የሰው ልጅ እየበላና እየጠጣ መጣ ይላል ቃሉ ሲናገር፣ አሜን ነው እና ይሄው ነው። እሺ፣ እየበላ እየጠጣ ነበረ። ሚስት አላገባም ነበር፣ ወላሂ አልነበርኩም። ሜዛኔ፣ እሺ ቀጥይ። እሺ ለማወቅ ጠይቁ።

ሲሆን እንደ ሌሎች ነቢያቶች በጣም የምናከብረው እና የምንወደው ነው። እሺ። አሰላሙ ዐለይኩም ወዐለይኩም ሰላም ወረሕመቱላሂ ወበረካቱ እንዴት ነህ? አልሐምዱሊላህ ደህና ነኝ። ሽክራን ስላስገባኸኝ በጣም አመሰግናለሁ። ጥያቄ ነበረኝ። እሺ፣ ጥያቄሽ ምን ነው? በእርግዝና ወቅት አሁን መጾም አልቻልኩኝም እና ረመዳንን ከበደኝ። ከወለድኩ በኋላ ደግሞ ያው የማጥባት ምናምን ስለሚኖር ላይክ ጊዜው ድንገት አልበቃ ቢለኝ በክፍያ በገንዘብ እችላለሁ ወይ መክፈል? አይቻለም። ጊዜ ችግር ይቻለም። በምትችል ጊዜ ጹሙ ብሏል። በቁርኣን ላይ በጣም ካነ ሚንኩም መሪን አው ዓላ ሰፈሪን ፈዒደቱ ምን አያሚን ኡኸር ከእናንተ በጾም ቀን የታመመ ሰው ካለ እነዚያን ቀናት ውስጥ ቆጥሮ በሌላ ጊዜ ጾም ብለ በሌላ ጊዜ ቀጣይ ረመዳን ቢደርስብኝ ሳ ይግረም ካልቻል ካልቻልሽ ጠብቀሽ ቢደርሰም በቻልሽ ግዜ መጾም ትችያለሽ። ከቻልሽ ከዛ በፊት ለመጾም ሞክሪ ጊዜ ካገኘሽ። ካልቻልሽ ግን ችግር የለውም መጪ ጊዜ ጠብቀሽ ትጾም ያለሽ። እሺ እሺ። ሌላ ጥያቄ ደግሞ እሺ። በጣም ወላሂ አሁን በተለይ አንተ መከታተል ከጀመርኩኝ በኋላ ብዙ ነገር አልመለስም ስለስለኝና አካደሚክ ላይ በጣም ጥሩ ነኝ፣ ግን ይሄ ዲኑ ላይ ብዙ ጎበዝ አይደለውም። አልሐምዱላ ሰግዳለው ምናምን፣ ግን ብዙ እውቀቱ የለኝም፣ ገባ ስለ እስልምና እውቀቱ የለኝም። እስቲ ምን ኢንከሬጅ ታደርገኛለ ላይክ ምን ላንብብ ቁርአን ቁርአንን፣ ላይክ ምናምን በማለት እንዴት ማወቅ እችላለሁ? እያንዳንዱን ነገሮች እንደት ማወቅ እችላለሁ? ምን ሄልፕ ያደርገኛል? ፕሊዝ በአካባቢዎች መስጂድ አለ አለ። ግን ያው እኔ የምኖረው ትንሽ አሜሪካ ነው እና እንትን ነው፣ ብዙ ምቹ አይደለም። ያን ያህል ኢስላማዊ ትምህርት የሚሰጡበት ግሩፕ ካለ ከታች ሂቫን ፎሎ አድርጋት። እና ሂቫ ግሩፕ ታውቂያለሽ? ሂቫ ፎሎ ላድርጋት። እሺ አድርጋት፣ እና እናግራት። ምናልባት ኢስላማዊ ትምህርት የሚሰጡበት ግሩፕ ካለ ታስገባሻለች። እሺ፣ በጣም ሽክረን አመሰግናለሁ። ደግሞ እናቴን አፊያ እንዲሰጣት ዱዓ አድርግልኝ። በአላህ ላ ሸራት ያረብ፣ አሚን። በጣም አመሰግናለሁ ወላሂ፣ እድልም ስለሰጣችን ሽክረን አፍን። እሺ፣ እኔ ጥያቄ አንድ ሰለምቴ ልጅ ናቸው እና ኢትዮጵያ እያለች ነበር እስልምናን የተቀበለችው፣ ግን ቤተሰቦቿን ሳታሳውቅ ወደ ሳኡዲ መጣች። ሳኡዲ ከመጣች በኋላ ኦልሬዲ መስለሟን አውቀዋል። ግን አሁን ኒካ ማሰር ትፈልጋለች እና ቤተሰቦቿን ማሳወቅ ግዴታ አለባት። ችግር የሚፈጥሩባት ከሆነ አሳውቅ አይጠበቅባት። ችግር የማይፈጥሩባት ከሆነ ትንገራቸው፣ ታሳውቃቸው። ወላጅ ናቸው እና ለክብሩ ሲባል ይነገራቸዋል እስከሆነ ድረስ እሺ ሁለተኛ ጥያቄ ደግሞ፣ ያኔ አሁን ክርስቲያን ልጆች ምናምን እንዲህ በዙሪያችን አሉና፣ እነሱ የሚያነሱት ነገር ለምና ቁርአን ከመምጣቱ በፊት መጽሐፍ ቅዱስ ነበረ፣ ክርስትና ነበረ እና ከኋላ ነው የመጣው ምናምን አሉ። እኔ ደግሞ ያኔ በይሳ ላይ ሰላም ነብይነት ቢያምኑ ኖሮ ቁርአን እንደማ ነገር አድርጌ እንትን አልኩኝ እዚህ ጋር እናንተ እንደጌት አድርጋችሁት ስለተቀበላችሁት ነው፣ ቁርአን ደግሞ የመጣው አልኩ። እሺ ለማንኛውም ለማንኛውም መሲሁ መሲሁ ማነው? ቁርአን ከአምላክ ዘንድ የመጣ ቃል ነው። መጽሐፍ ቅዱስ ሰዎች በራሳቸው ጥረት የጻፉት መጽሐፍ ነው። ይሄንን የሚናገረው እራሱ መጽሐፍ ሰዎች ልጆች የትኛው የሚጠጣ ደስ ይላል? ማለት ምግብ ከበላችሁ በኋላ ምናምን ሆዳችሁን ብትን እንዲያደርግላችሁ ዶክተር ስ ካላችሁ እስክሪገሩ፣ ስፕራይት፣ ዲዮ ወይንስ ኮካ ወይንስ ምት? ጸጋው የበዛላችሁ በጸጋ የምትኖሩ እስኪ አንድ ጊዜ አሰብስቴ ፊጥራ ላይ ከአቅሜ በላይ ብቻ ወለቻ ያለውና ወዴ እንደሞላ ነው ቅልል እንዲለኝ እፈልጋለሁ ተሀጅድ ስላሉ የምሬ ነው አምቦሃ አምቦሃ እዚህ አለ የለም እኮ እዚህ በምን አይነት እሺ እሺ እኮ ምን ሰቨን አፈራ አይመስለኝም። ስፕራይት ሶዳ፣ ሶዳ ምንድን ነው? ዲዮ እሺ፣ ዲዮ ዲዮ በጣም ነበር የምወደው ግን